ዶክተር ጌታቸው ጥላሁን እባላለሁ። በጅማ ዩኒቨርሲቲ የመንገድና ትራንስፖርት ደህንነት ምርምር ማዕከል ዳይሬክተር ነኝ። ቢሮዋችን ከጅማ ዩኒቨርሲቲ ማህበረሰብ አገልግሎትና ኤንጌጅመንት ጋራ በመተባበር ልዩ ልዩ የመንገድ ደህንነት ባለድርሻ አካሎችን አጠቃላይ ሰብስበ እዚህ በተለያዩ ሩሞች እንደየ መልክና ሚናቸው ስልጠና ሰጥቷል። ዋነኛው ዓላማው ምንድነው መንገድ በተለይ የመንገድ ትራፊክ ግጭት መንስኤው ብዙ ነው። በዛ በመንገድ ትራንስፖርት ሲስተም ውስጥም ደግሞ ያሉት ባለድርሻዎች ሚና ተጫዋቾች ብዙ ናቸው። ስለዚህ እስከ 1.2 ሚሊዮን ድረስ በአመት እየወሰደ ህይወት እየወሰደ ያለውን ይሄንን የትራፊክ ግጭት እንቀንስ ከተባለ ሁሉም የባለድርሻ አካላት የየራሳቸውን ሚና መጫወት አለባቸው ድርሻቸውን የግድ ማዋጣት አለባቸው። የሁሉ ደሞ ድምር ውጤት በመንገድ ደህንነት ላይና በምናመጣው ለውጥ ላይ ራሱን የቻለ አስተዋጽኦ ይኖረዋል። ስለዚህ ከአንድ ወይም ሁለት ወይም ሶስት ወገን ላይ ብቻ ከማትኮር ይልቅ በዚህ ዙሪያ የሚሰሩ ወገኖች፣ ግለሰቦች ጨምሮ የመንገድ ትራንስፖርት አለ፣ ፖሊስ አለ፣ ድራይቪንግ ስኩልስ አሉ። የትራንስፖርት ሰርቪስ አሶሲኤሽንስ አሉ። ሚዲያ ኮሚኒኬሽን ባለሙያዎች አሉ፣ ኢንፍሉዌንሰሮች አሉ እና ሌሎችም በዚህ ተዋናይ የሆነው እያንዳንዱ ግለሰብን ጨምሮ በመንገድ ደህንነት ሚናውን የሚያሳድግ ከሆነ፣ ተጠይቅ ይዞ ኃላፊነት ወስዶ የሚሰራ ከሆነ የእያንዳንዱ ስራ ድምር ውጤት ለውጥ ሊያመጣ ይችላል የሚል እምነት ስላለ በዚህ ጉዳይ ላይ እንደው ስለ መንገድ ደህንነት የምናውቀውን ነገር ሪፍሌክት እንድናደርግ ምን ማድረግ አለብን የሚለውን ነገር ደግሞ ምላሽ መስጠት እንደሚችል ያሰበ ስልጠና ነው። የሴፍ ሲስተም አፕሮችን ማዕከል አድርጎ ምክንያቱም ኮምፕሌክስ ነው ብያለሁ፣ መንገድ በባህሪው ያንን ኮምፕሌክስ የሆነውን ችግር ደግሞ በብዙ ባለድርሻዎች እና በተለይም አምስት ሪስክ ፋክተሮች የሚባሉ አሉ። እነሱን በማትኮር ግን ደግሞ በመናበብና አንዱ ለሌላው አስተዋጽኦ አድራጊ በመሆን ለምሳሌ በጋዜጠኝነትና በኮሚኒኬሽን ያለው ደግሞ ብሌም ከማድረግ ይልቅ መፍትሄው ምንድን ነው የሚለው ወደ ሶሉሽን ጆርናሊዝም መጥተው በዛ መልኩ አንግላ ወስደው የመንገድ ደህንነት ችግርን በተወሰነ ደረጃ መቅረፍ ሊያስችል በሚችል መልኩ ችግሩን ከመፍትሄ ጋር አጣጥመው አያይዘው ዜናውን መስራት እንዲችሉ በዚህ መልኩ ጌር አድርገናል። ለጋዜጠኞችና ለኮሚኒኬሽን ባለሙያዎች እንዲሁ ለሌሎችም እንደዚሁ በየመልካቸው በየባህሪያቸውና በየአስተዋጽኦአቸው ግን ደግሞ ከሌሎች ጋር ሊናበብ በሚችል መልኩ የመንገድ ደህንነት ችግርን መቅረፍ ሊያስችል ያሰበ እንግዲህ ጅማሮ ነው። በሂደት ደግሞ መልሰን እንገናኛለን። የሰራነውን ነገር እርስ በርስ እንወያያለን። ጥንካሬ ድክመቶቻችንን እናነሳለን። እንደገናም ደግሞ መልሰን በካምፔንም በቋሚም ደግሞ በዘላቂ ፕሮግራምም ይህን ስራ በመስራት ለውጥ እናመጣለን ብለን እናስባለን። ይሄ ነው። አመሰግናለሁ።